አባት አይደለንም ነገር አናወግዝም፣ መንግስት አይደለንም ነገር ዜጎቻችንን አንጠብቅም። በምንስ አግባብ በምንስ ሁኔታ ዛሬም ኦርቶዶክሳኖች እየታረዱ ነው። ዛሬም ክርስቲያኖች ማተብ በማንጠልጠላቸው እየተገደሉ 25 ኦርቶዶክሳውያን ወገኖቻችን በአሰቃቂ ሁኔታ እንደተገደሉና ግድያውም ከእለት ወደ እለት እየተባባሰ መሆኑ ይህ ለእኔ እጅግ አሳዛኝ ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአርሲ ሀገረ ስብከት በኦርቶዶክስ ምዕመኖች ላይ የተፈጸመውን ግድያና ጥቃት በጽኑ አወገዘች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ። ያልኩኝ ዛሬ በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሾ ወደ እናንተ መጥቻለሁ። ዛሬ እጅክ የሚያሳዝን ዜና ነው። እንደናንተ ይጀላችሁ መጥተው በአሩሲ ሀገር ስብከት 25 ሚመናን በላይ ተገሏሉ። ያገረ ስብከቱም ደግሞ ዋና ስራ ስከጂ ሆኑትና እንዲሁም ደሞ ያገረ ስብከቱ ዋና ለቀ ጳጳ ሲሆኑት አቡነ ያሬድ ስካውን ድረስ መግለጫ ያልመውጣታቸው ዝምታቸው እንዴት ነው ብሎ ሶሻል ሚዲያውን አነጋጋሪ ሆኗል ማለት ነው። አነጋጋሪ ከሆነ ቪዲዮዎች ማሉ ለእናንተ ይጀላችሁ መጥተው። እስከመቼ ቤተክርስቲያን ላይ ጥቃት እየደረሰ እንዲሁም ደግሞ እስከ መቼ ድረስ ሚመናን እየተገደሉብን እንቆያለን? እያሉ በጣም ብዙ ሚመናት ቅሬታ እያቀረቡ ይገኛሉ፣ ማለት ነው። እኛም ቪዲዮን ተመልክተን ወደ እናንተ ይዘን መተናል፣ ማለት ነው። እጅግ የሚያሳዝን ዜና ነው። እንዲሁም ደግሞ ህፃን አንድ ልት ልጅ ህፃን የገና የስምንት ዓመት ልጅ እንዴት እንደመቷት እንዲሁም ደግሞ በአሰቃቂ ሁኔታ እንዳላት እንዳለች የሚያሳይ ቪዲዮ ጀላችሁ መጥቻለሁ፣ ማለት ነው። እጅግ የሚያሳዝን ነው። ቤተክርስቲያን ላይ እስከ ዛሬም ድረስ ግድያዎቹ አልቆሙም ማለት ነው። በትናንትና ሁለትም ደግሞ የቅዱስ ሲኖዶሱም ደግሞ መግለጫ አውጥተዋል ማለት ነው። የሐዘን መግለጫ እሱንም ቪዲዮ እናየዋለን። እንዲሁም ደግሞ የሌላ ቤተ እምነት የወንጌል አማኞች ቤተ እምነት የሁሉም ካውንስል ለሞቱ ለወንድሞቻችንና ለእህቶቻችን ለምዕመናን ኦርቶዶክሳውያን እንዲሁም ደግሞ ኢትዮጵያውያንን እንዲያጽናና መግለጫ አውጥቷል ማለት ነው። በትናንትና ዕለት እሱንም ቪዲዮ ምና ይሆናል። እስከ መቼ ግን ኦርቶዶክሳውያን እየተገደልን ነው? እስከ መቼ ነው? መንግሥትም በዚህ ጉዳይ ምንም ሐሳብ አልሰጠበትም እንዲሁም ደግሞ የሃይማኖት አባቶችም ውሳኔ ያልተቀበሉም። ለአባቶች እንዲደርስ ሁላችሁም፣ ለመንግስት አካልና ለሚመለከቱ አካል እንዲደርስ ሁላችሁም ይህን ቪዲዮ ሼርና ላይክ እያደረጋችሁ ለሞላ ዓለም እንድታደርሱ በዱር እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቃ ብዙ መረጃዎችን ወደ እናንተ ስንናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁን ነው። ሀሳብ አስተታችሁን ኮሜንት ላስቀምጡ ወደ ዛሬ ቪዲዮችን እንሄዳለን። አባት አይደለንም ነገር አናወግዝም። መንግስት አይደለንም ነገር ዜጎቻችንን አንጠብቅም። በምንስ አግባብ በምንስ ሁኔታ ዛሬም ኦርቶዶክሲያኖች እየታረዱ ነው። ዛሬም ክርስቲያኖች ማተብ በማንጠልጠላቸው እየተገደዱ ነው። ቤት ለቤት እየተንኳኳ ክርስቲያን ናችሁ እየተባሉ እየተጨቆኑ እየታረዱ ይገኛሉ። እየታሳደዱ እየታገቱ ይገኛሉ። ይህንንስ ጉዳይ ለማን ነው አቤት የምንለው? አባቶቻችን እንደሆነ ስልጣንና ወንበራቸው ሲነካ ብቻ ነው ጥቁር ልብስ የሚያለብሱን። ዛሬም ባለማህተቦች በአርሲ ላይ እየታረዱ ነው። እኛ እኮ ጨነቀን ወሪት እንድ ሞትን አለማመዳችን፣ መታረድን አለማመዳችን፣ መከራ ስቃይ በሙሉ ነገር በእኛ በባለማተቦች ላይ ነው የሚያልፈው። በዚህ ጊዜ የባለ ማእተቦቹ ደም እንደ ነው እየፈሰሰ የሚገኘው። ስለዚህ ነገር የሚጽፍ ጋዜጠኛ መሆን አክቲቪስት የለም። የጻፉትንም ሚዲያ ደውሎ እያስጠፏቸው ይገኛሉ። በዚህ ሳካርስ የሚደወለው ስልክ ስፍር ቁጥር የለውም። ሰማያዊውን አክሊል የተቀዳጃችሁ እናንተ ሰማዕታት ባለማዕተቦች ሁሌም በልባችሁ ውስጥ አላችሁ። ጥያቄ፣ ላቡነ ያሬድ በኦሮሚያ ሀገረ ስብከት በአርሲ የሚያስተዳድሩት አባት ንጹሃን ኦርቶዶክሳውያን እየታረዱ ክርስቲያኖች ዛሬ ክርስቲያን ለመሆናቸው ምን ጥያቄ አለ ይላሉት። አንድ ጥያቄ ልጠይቅዎት፣ ኦርቶዶክሳውያን ባይሆኑ ክርስቲያን ባይሆኑ ሰው እንኳ በመሆናቸው ፍትሕ ልንጠይቅላቸው ይገባል። በሀገረ ስብከቱ ላይ በቤተ ክርስቲያንና በምዕመናን ላይ ተደጋጋሚ ሐዘን እሮሮ፣ ሰቆቃና ግድያ በተከታታይ አመታት ሲፈጸም ኖሯል። ስለዚህ አቡነ ያሬድ አንድ ሊሉ ይገባል። የቤተ ክርስቲያኑ የቤተ ክህነት የሚዲያ ክፍል ይህን ነገር ሊያወግዝ ይገባዋል። እንዲሁም ሀገረ ስብከቱ አቡነ ያሬድ ከመንግስት አካል ጋር ተነጋግረው ይህን ግድያ ሊያስቆሙ ይገባል። አባትነታችው መሆን ያለበት እረኞችን በጎችን ጠብቁ እንዳለ ክርስቶስ እንደነ ቅዱስ ጴጥሮስ መሆን አለባችሁ፣ ግድያም ማውገዝ አለባችሁ። ክርስቶስ የፈጠራትን ነፍስ ራሱ ይወሰዳት እንጂ በሰው እየተገደሉ ደማቸው እየፈሰሰ ዝም ማለትና ክርስቲያናቸው ወይ ማለት ይሄ አግባብ አይደለም፤ አባትነታችሁን ጥያቄ ውስጥ ያስገባል። ስለዚህ የመንግስት አካላትና ሚዲያዎች ለራሱ ልዘግቡና ልታወግዙ ይገባል ፍትህ ለአርሲዎች ለኦርቶዶክሳውያንና፣ በሰውነት ልክ እየሞቱ ላሉት ፍትህ እንጠይቃለን። ቤተክርስቲያናችን ልታወቅስ ይገባታል። ፍትህ ለሞቱት ነፍስ ይማርልን ማርልን። ይቺ እናት ልጆች ይመጡልኝ ብላ ቁጥላ ቤቷ ልጆቿ እንጠብቃለች። ልጆቿ ግን በግፍ ተገለው አንገታቸው ላይ ባለው ማህተም የተነሳ ከዛን ስለልጆቿ ታለቅሳለች፣ ታነባለች፣ መሪር ለቅሶን ታለቅሳለች። ምክንያቱም የወለደ አንጀት ነው። ግን ደግሞ መልሳ ለራሷም ታለቅሳለች። ምክንያቱም ኦርቶዶክሳዊ ነች፣ አንገቷ ላይ ማህተብ አለ። መች እንደምትገደል አታውቅም። ደግሞ ትናንሽ ልጆች አሏት፣ እነሱስ መች እንደሚሞቱ አታውቅም። ኦርቶዶክሳዊነት ይህ እየሆነ መጥቷል። ፍትህን እንመኛለን፣ ጥበቃን እንሻለን። በአርሲ ለተገደሉት ኦርቶዶክሳውያን ፍትህን እንመኛለን። ነፍሳቸውን በሰማዕታቱ በአባቶቻችን በአጸደግነት ያኖርናል። ነው በሃይማኖት ምክንያት መሞትና መታረድን እኛ ባለማተቦች ኦርቶዶክሲያን ክርስቲያኖች ተለማምደኗል። ስሟት እንዴ ነስ ደና ነስ አለሽ ትበረቻለስ አይዞሽ እሺ ከከብቶች ጋር ነው የወሰዷችሁ። ወስደው ከዛን እናንተን እንዴት አደረጓችሁ? አንበረከኳችሁ ማማ አለ መጥቀስ ትቻለሽ? የተወሰኑትን የተወሰኑትን መጥቀሳችን ከናንተ ጋር ያሉትን ሰዎች ማለት ከእናንተ ጋር ወስደው ዛን በረከኳቸው ነው? አዎ ንገሪኝ እስቲ ማማ ናቸው። እሞድሽ ሞድሽ፣ ጋሼ ጋሼ፣ ሄሊ እህ ሄሊ፣ ሶፊ ሶፊያንያስ፣ ሚኪያስ ሚኪያስ አበበ ሰርኬ ሽሺ መርጪ ጠንክሪ፣ እግዚአብሔር አምላክ ካንቺ ጋር አይሁን። እግዚአብሔር አለሽ፣ እሺ ትድኛለሽ፣ ትድኛለሽ። እሺ ትድኛለሽ፣ የእኔ ቆንጆ፣ እግዚአብሔር ካንቺ ጋር አይሁን። ከሞት ያመለጠችው እቺ እንስት ብላ ብላቴና እንዲህ ስትል ተናግራለች። ኦርቶዶክሳውያን ባለማዕተቦች አሁንም እየተጨፈጨፍን ነው፣ አሁንም እየተገደልን ነው። ፍርዱን ለመድሃን ያለምን ተዋለን። እናንተ ሰማዕታት ኦርቶዶክሳውያን ባለማዕተቦች ስለ ኢየሱስ ክርስቶስ ፍቅር ስትሉ አንገታችሁና ደረታችሁ ልባችሁን አሳልፋችሁ የሰጣችሁ ሁሌም በልባችን ውስጥ ትኖራላችሁ። እንወዳቸዋለን፣ እንወዳችኋለን። በረከታችሁ ትደርብን። ስለ አንተ ቀኑን ሙሉ እንታረዳለን። እስከመቼ ነው ግን የሚገድሉ እስከመቼ ነው የሚያርዱ? እስከ መቼ ነው ክርስቲያን በመሆናችን ብቻ የምንሰደድ? በእውነት ያሳዝናል። እረ ግን ለምንድነው ዝም ያላችሁት ሊቃነ ጳጳሳት? በኦሮሚያ ክልል በአርሲ ዞን በኖኖ ጃዊ ቀበሌ የሚኖሩ 14 ሰዎች መገደላቸው ተነገረ። በኦሮሚያ ክልል በአርሲ ሀገረ ስብከት ጉና ወረዳ በሚገኙ ኖኖ ጃዊ ቀበሌ የሚኖሩ የኦርቶዶክስ ተዋሕዶ እምነት ተከታዮች መገደላቸውን ከቦታው የደረሰን መረጃ ያሳያል ሲል ኤምኬ ዘግቧል። በመረጃው መሠረት በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በለተ ረቡዕ ጥቅምት 13 ቀን 2018 ዓም 14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት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 ተጠቃቂ ሁኔታ መግደላቸውን በደረሰን መረጃ ለማወቅ ችለናል ሲል ዘገባው ጠቅሷል። ከተገደሉት ምዕመናን ውስጥ ስድስቱ በገገል ዛሬም አድራሻ በሌለው ገዳይ የአርሲ ኦርቶዶክሳውያን እልቂት ልብ ሰባሪ ከሆነ አመታትን አስቆጠረ። ልብ ሰባሪነቱ የእልቂቱ ሰለባ ለሆኑ ቤተሰቦች ብቻ ሳይሆን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጭምር ነበር። ሆኖም ግን ቤተ ክርስቲያናችን እጅግ ሲበዛ ጨካኝ በሆኑ ጳጳሳት እጅ በመውደቋ የሰማዕታቱ ሐዘን ተጋሪ እንዳትሆን አድርጓታል። እነርሱ የሐዘን መግለጫ የሚያወጡት በድንገተኛ አደጋ ለሚሞቱ እንጂ በኦርቶዶክሳዊ ማንነታቸው ለሚገደሉ ካህናትና ምዕመናን አይደለም። እነርሱ ጸሎተ ፍትሐት የሚያደርጉት ለየሰፈሮቻቸው ሟቾች እንጂ ለኦርቶዶክሳዊ ተገዳይ አይደለም። እነርሱ ማቅ የሚለብሱና የሚያስለብሱት፣ የመግለጫ ጋጋታ የሚያወጡት ቆባቸው ሲነካ ብቻ ነው። ይህ ማለት ግን መለበሱ ስህተት ነው ማለት አይደለም። ስህተቱ ለቆብ ክፍያ ብቻ ላይ መሆኑ ላይ ነው። እነርሱ ደሞዛቸው፣ አለባበሳቸው፣ ጥቅማ ጥቅሞቻቸው እስካልተነካና እስካልተቋረጠ ድረስ የምዕመናን ግድያ ስሜት አይሰጣቸውም። በዚህ እነርሱ የብዙ ኦርቶዶክሳውያን ልብ ይሰብራሉ እንጂ ልባቸው በሐዘን ፈጽሞ አይሰበርም። አባቶች ሆይ እርግጥ እናንተ ሌላ ዓለም ላይ ናችሁ የሀብቶቻችሁ ምንጭ የሆኑ ምዕመናን ማብቂያ በሌለው ግድያ ውስጥ ሆነው እናንት መደበቂያ በሌለው ድግስ ውስጥ መሆናችሁ አይጠፋንም። በዚህ የምቾት ባህር ውስጥ ሆናችሁ እንዲህ አይነት ሰቆቃ መስማትን፣ ማየትን እንደማትፈልጉ ጠንቅቀን እናውቃለን። አንዳንዶቻችሁ ጉቦ መቀባበልን፣ በዘመድ አዝማድ መሳሳብን፣ ካህናት መሸጥን፣ ብክነትና ምዝበራን ስራ አድርጋችሁትም እንደሆነ እንረዳለን። እንደው ትንሽ የቀራችሁ የርኅራሄ እንጥፍጣፊ ካላችሁ ለእነዚህ ግፉዓን ድምፅ ሆኗቸው። ስለ ሰማዕታቱ መግለጫ ማውጣት ባትፈልጉ እንኳ ሙያም ጥባትም በሌላቸው ሚዲያዎቻችሁ አማካኝነት ማንነታቸው ባልታወቁ ኃይሎች እያላችሁ አታላቅጡባቸው። ዛሬም አድራሻ ያለውን ገዳይ አድራሻ በሌለው ገዳይ እየተካችሁ ያልታወቀ ገዳይ አትበሉ። ማንም ያደርገው ማን የንጹሃንን ግድያ ማውገዝ ፖለቲካ አይደለም። ጥሪያችሁ እንጂ ይቆየን። መምህር ታደሰ ወርቁ እንደ ጻፈው አጀፋማ ክርስቲያን ታሩሲ ባራ ድራማታ ማንጅሩ ካን ኡንዱምት ከኛራ ቦሩ ነምትች ጉን አች ካው ቀብ አፋን ኦሮሞን አፋን ሳትበረች ቀ አፋን ሳት ዋቅሳ ገለቴፈ ቀብ ሀያ አምስት ኦርቶዶክሳውያን ወገኖቻችን በአሰቃቂ ሁኔታ እንደ ተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። ኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋህቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ ሶስት ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆን ቆሎ ዋቤ ወረዳ አምስት ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከእለት ወደ እለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት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 ክብረነክና ሊወገዝ የሚገባው ኢ ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኑም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ኢ ሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ህገ ወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገ ወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ሕይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ እረፍተ ነፍስን እንዲያድልልን ቅድስት ቤተ ክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት ሀያ ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ይህ ለእኔ እጅግ አሳዛኝ ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአርሲ ሀገረ ስብከት በኦርቶዶክስ ምእመኖች ላይ የተፈጸመውን ግድያና ጥቃት በጽኑ አወገዘች። በጥቃቱ ቤተሰቦቻቸውን ላጡ የአካል ጉዳት ለደረሰባቸውና በመንፈስ የተጎዱትን እግዚአብሔር መጽናናትን እንዲሰጣቸው ከልብ እንመኛለን ስትል የተሰማትን ሐዘን ገልጻለች። በሀገረ ስብከቱ ከ25 በላይ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ይታወቃል። ነገር ግን እኔ የታዘብኩት እንዴት እውቅና የተሰጣቸው አንዳንድ ሚዲያዎች የህዝብ ልሳነን እያሉ 25 ሰዎች ሲገደሉ መዘገብ አልቻሉም። ቢሆን እንኳን ተቋማት በግልጽ ያወገዙትን ይቅርና የተደበቁትን አውጥተውን ለህዝብ ይፋ ማድረግ መንግስት እንዲያውቅ የማድረግ ሙያዊ ግዴታ ነበረባቸው። ይህ ለእኔ እጅግ አሳዛኝ ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መግለጫ ወጥቷል። የሐዘን መግለጫ ነው። ጥቅምት 17 ቀን 2018 ዓ ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባወጣቸው መግለጫ ምዕመኖቿ ላይ በምስራቅ አርሲ ሀገረ ስብከት የተፈጸመውና ግድያ፣ ድብደባ አሳውቃለች። ይህንን ኢሰብአዊ ድርጊት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጽኑ ያወግዛል። ቤተሰቦቻቸውን በሞት ላጡ፣ የአካል ጉዳት የደረሰባቸው፣ በመንፈስ የተጎዱ ሁሉ እግዚአብሔር መጽናናት እንዲሰጣቸው ከልብ እንመኛለን። ከኢትዮጵያ ወንጌል አማኞ አብያተ ክርስቲያናት ካውንስል ነው፣ ይህንን ደብዳቤ ነው የጻፉት። ኮፒሊንግ ሼር ሪፖርት እያደረጋችሁ ዛሬ ቪዲዮ ይሄን ይመስል ነበር እና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እናገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንስስን እናምጣላችሁ። ቻናሉን ሰብስክራብ በማድረግ ቤተሰብ ይሁኑ። ሀሳብ ርሴታችሁን ኮሜንት ላስቀምጡልኝ የሞቱትን ነብስ ይማርልኝ ያሉትን ደግሞ በቤተ ክርስቲያን ጸንቶ እስከ መጨረሻ መንግስተ ሰማያትን እንዲወርሱ የሉል እግዚአብሔር መልካም ፈቃድ ይሁንልን ማለት ነው። ኦርቶዶክሳዊያን አንገት ላይ ክር በማሰራቸው ብቻ እየተገደሉበት ያሉበት አካባቢዎች በጣም ብዙ አካባቢዎች አሉ። ደግሞ በልዩነት የምትታወቀው አርሲ ናት። ይችን ደግሞ መንግስት ትኩረት ወስዶ መከላከያ መድቦ እንዲሁም ደግሞ የህግ አካላትን መድቦ ቤተ ክርስቲያን እና ህዝቦቿን መጠበቅ አለብኝ እያልኩኝ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።